ከኢትዮጵያ እስከ ሀያላኑ ሀገራት የሰው ልጅ ዋጋ ቢስ የሚያደርገው ቴክኖሎጂ። ቴክኖሎጂ የተፈጠረው የሰው ልጅ ከጥቅም ውጭ ሊያደርግ ወይስ ህይወትን ሊያቀል? አርቲፊሻል ኢንተለጀንስ መጨረሻው የሰው ልጅ ቃላት መሆን ነው ስንል እንጠይቃለን። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? አንድ አስደንጋጭ ክስተት ተፈጥሯል። ይህም እንግዲህ ኢትዮጵያችንን ጨምሮ መላው ዓለምን ያሰጋ ነው። በዚህ ጉዳይ ላይም ቢልጌት እንግዲህ ፕሬዲክት ያደረገው አንድ ጉዳይ አለ። የእሱ ቃለመጠየቅ ደግሞ በጣም እንደውም ፍርሃትን የሚያጭር ሆኖ ተገኝቷል ማለት ነው። ይህ መረጃ እንግዲህ ሰሞናችንን በጣም ትኩሳት ሆኖ የከረመው የዶክተሮችን ጉዳይም ይመለከታል። ጠቅላይ ሚኒስትራችንም እንደተናገሩት በሚቀጥሉት አስርት አመታት በእያንዳንዳችን ቤት ሮቦት ሊገባ ይችላል ብለው ተናግረዋል። ይሄ እንግዲህ በጣም ሰፊ የሆነ ፍተሻ የሚያስፈልገው ነው። ነገር ግን ልብ ልትሉት ይገባል። ነገ ከነጎዳ ደግሞ በተለይ ደግሞ መምህራኖችን፣ እንዲሁም ደግሞ የሕክምና ተቋማት ላይ ያሉ ሰዎችን በሙሉ አርቲፊሻል ኢንተሊጀንስ በእነሱ እንደሚቀየር እየተነገረ ነው ያለው ማለት ነው። ይሄ መረጃ ምን ይመስላል? ሁላችንንም የሚመለከት አንገብጋቢ ጉዳይ ስለሆነ ከእናንተ ጋር ልንወያይበት አምጥተነዋል። አብራችሁን ስለ የምትሆኑ ከወዲሁ እናመሰግናለን። እኔ ሮማን ጸጋይ፣ ከአክሱም ቲዩብ መረጃውን አደርሳችኋለሁ። ሰናይ ቆይታ ይሆንላችሁ። ሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ማሽኖች እንደ ሰው አስተሳሰብ መማርና ችግሮችን መፍታት የሚችሉበት የቴክኖሎጂ ዘርፍ ነው። ከስማርት ስልኮቻችን ላይ ያለው የድምፅ ረዳት ሲሪ ወይም ደግሞ አሌክሳ ጀምሮ እስከ ሆስፒታሎች ውስጥ በሽታዎችን ለመለየት እስከሚጠቀሙባቸው ውስብስብ ስርዓቶች ድረስ አርቲፊሻል ኢንቴሊጀንስ ወይም ደግሞ ኤአይ ቀድሞውኑ በሕይወታችን ውስጥ ትልቅ ሚና እየተጫወተ ነው። ለምሳሌ በኢትዮጵያችን ውስጥ የአርቲፊሻል ኢንቴሊጀንስ ቴክኖሎጂ በግብርና ላይ መጠቀም ጀምር የሰብር ምርትን ለመገምገም፣ የአፈር ጤናን ለመተንተን፣ አርሶ አደሮችን ለመምከር አርቲፊሻል ኢንቴሊጀንስ ጥቅም ላይ ውሏል። በተጨማሪም በጤና ዘርፍ አርቲፊሻል ኢንቴሊጀንስ የካንሰርን ምልክቶች ከኤክስ ሬ ምስሎች ለመለየት እየረዳ ነው። እነዚህ ሁሉ የአርቲፊሻል ኢንቴሊጀንስ ጥቅሞች ናቸው። ነገር ግን እንደ ሁሉም ታላላቅ ፈጠራዎች አርቲፊሻል ኢንቴሊጀንስ እንዲሁ የራሱ ፈተናና ስጋቶች አሉት። በተለይ ደግሞ በሚቀጥሉት አስርት ዓመታት አርቲፊሻል ኢንቴሊጀንስ ብዙ የስራ ዘርፎችን ሊቀይር እንደሚችል ባለሙያዎች ይናገራሉ። ከመምህራን እስከ ዶክተሮች ከአሽከርካሪዎች እስከ ጋዜጠኞች ድረስ አርቴፊሻል ኢንቴሊጀንስ በማይታመን ፍጥነትና ቅልጥፍና ስራዎችን መስራት ይጀምራል። ለምሳሌ በትምህርት ዘርፍ አርቴፊሻል ኢንቴሊጀንስ ግላዊ የትምህርት ፕሮግራሞችን በመፍጠር ተማሪዎችን በተሻለ መንገድ ሊያስተምር ይችላል። በጤና ዘርፍ ደግሞ አርቴፊሻል ኢንቴሊጀንስ በሽታዎችን በተሻለ ፍጥነትና ትክክለኛነት መለየት ይችላል። ነገር ግን ይህ ሁሉ እድገት አንዳንድ ከባድ ጥያቄዎችን ያስነሳል። የሰው ልጅ ሚና ምን ይሆን የሚለውን አርቴፊሻል ኢንቴሊጀንስ ብዙ ስራዎችን ቢቆጣጠር ሰዎች ተስፋ አልባ ይሆናሉ ብለን ደግሞ እንጠይቃለን። እንደ ጦርነት ያሉ አደገኛ መተግበሪያዎችስ ምን ይሆናል? አንዳንዶች አርቲፊሻል ኢንተለጀንት በጦርነት ውስጥ ጥቅም ላይ ሲውል ምንም ርኅራኄ ወይም ደግሞ ሰብአዊነት ስለማይኖረው ዓለም በከፍተኛ ስጋት ላይ እንደምትሆን ይናገራሉ። ይህ ስጋት በእውነት አለ እና አርቲፊሻል ኢንተለጀንስ ፈጣሪዎችስ ስለዚህ ምን ይላሉ? ታዋቂው የማይክሮሶፍት መስራች ቢል ጌትስ ስለ አርቲፊሻል ኢንተለጀንስ ተጽዕኖ ብዙ ተናግሯል። እሱ እንደሚለው በአርቲፊሻል ኢንተለጀንስ የሚተካው ስራ ቢኖርም የአንዳንድ የስራ ዘርፎች በተለይ ፈጠራ ርህራሄና የሰብአዊነት ግንኙነትን የሚጠይቁ ስራዎች በአርቲፊሻል ኢንተለጀንስ ሊተኩ እንደማይችሉ ደግሞ ያምናል። ለምሳሌ መምህራን ተማሪዎችን በማነሳሳት፣ ዶክተሮች በሽተኞችን በማጽናናት እና ማህበራዊ ሰራተኞች ተጋላጭ ማህበረሰቦችን በመርዳት ልዩ ሚና አላቸው። እነዚህ ስራዎች አርቲፊሻል ኢንተለጀንስ ሊያባዛው የማይችለው የሰብአዊ ልብና ስሜት ይፈልጋሉ። ቢል ጌትስ እንዲሁ የአርቲፊሻል ኢንተለጀንስን አዎንታዊ አቅም አጉልቶ ሲና ነበረ እሱ እንደሚለው አርቲፊሻል ኢንተሊጀንስ የዓለም ትላልቅ ችግሮችን እንደ አየር ንብረት ለውጥ በሽታዎችና ድህነትን ለመፍታት መሳሪያ ሊሆን ይችላል ነገር ግን ይህ እንዲሳካ የአርቲፊሻል ኢንተሊጀንስ እድገት በጥንቃቄ መቆጣጠር እንዳለበት ያምናል ስጋቱንም አክሎ ተናግሯል እንደ ቢልጌትስ ያሉ ባለሙያዎች አርቲፊሻል ኢንተሊጀንስን በተሳሳተ መንገድ ጥቅም ላይ ከዋለ ከፍተኛ አደጋዎችን ሊያመጣ እንደሚችል ያስጠነቅቃሉ አንዳንድ የዘርፉ ልሂቃን ወይም ደግሞ የኤአይ አባት የሚባሉት ስራቸውን ከመልቀቅ ድረስ ደርሰዋል። ሲጠየቁም ይህ ዓለምን ወደ ድንጋይ ዘመን ሊቀይር የሚችል ክስተት ስለሆነ አርቲፊሻል ኢንቴሊጀንስ እዚህ ላይ ቢያበቃ ብለው የሚያስጠነቅቋሉ። ለምሳሌ በጦርነት ውስጥ ጥቅም ላይ የሚውሉ አርቲፊሻል ኢንቴሊጀንስ ስርዓት ሰብዓዊ ርኅራሄ ስለሌላቸው አስከፊ ውጤቶችን ሊያስከትሉ ይችላሉ። በተጨማሪም ኤአይ ብዙ ስራዎችን ቢተካ በሚሊዮኖች የሚቆጠሩ ሰዎች ስርዓት ሊሆኑ ይችላሉ። ነገር ግን ተስፋ አለ። የኤአይ አደጋዎችን ለመቀነስ መንግስታት ኩባንያዎችና ማህበረሰቦች በጋራ መስራት ይኖርባቸዋል። የአርቲፊሻል ኢንቴሊጀንስ እድገትን የሚቆጣጠሩ ግልጽ ህጎች፣ የስራ አጥነትን ለመቀነስ የሚረዱ የስልጠና ፕሮግራሞችና የሰብአዊ እሴቶችን በኤአይ ውስጥ ማካተት አስፈላጊ ነው። በተጨማሪም እኛ ራሳችን እንደ ግለሰቦች አዳዲስ ክህሎቶችን በመማር ኤአይን ለመልካም ነገር መጠቀም እንችላለን። እንደ ቢልጌትስ እምነት ምንም እንኳን ኤአይ ብዙ ስራዎችን ቢቀይርም፣ የሰብአዊ ፈጠራ፣ ርህራሄና ግንኙነት ሁልጊዜ ቦታቸውን ይይዛሉ። እኛ የምንፈልገውን የወደፊት ጊዜ ለመቅረጽ እኛ ራሳችን ኃይል አለን። ነገር ግን ያንን ኃይል እንድንጠቀም ካልፈቀዱልን፣ እናም በኤአይ መንገዱን ከዘጉብን እንዴት አድርገን እርስ በራሳችን መደጋገፍ እንችላለን የሚለውን ጥያቄ ማንሳት ተገቢ ነው። እንቀጥላለን። ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ከመጽሐፍ ቅዱስ ትንቢቶች እስከ ዘመናዊ ሳይንቲስቶች አስተያየት ለማየት እንሞክራለን። አርቲፊሻል ኢንተለጀንስ የሰው ልጅን የወደፊት እጣፈንታ እንዴት እንደሚቀርጽና ምን አይነት ጥቅሞችና ስጋቶች እንደሚያመጣ እንመለከታለን። በተለይ ስርአጥነት ጦርነትና የሞራል ጥያቄዎች ላይ ደግሞ ትኩረቱን ያደርጋል። ይህ ቪዲዮ በመጽሐፍ ቅዱስ ውስጥ በተለይ በትንቢታዊ መጽሐፍ በራእይና በሌሎቹም የመጽሐፍ ቅዱስ ክፍሎች የመጨረሻው ዘመንና የሰው ልጅ ተግዳሮቶች ብዙ ተነግሯል። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ አዛውንቶቻችሁም ህልም ያልማሉ፣ ወጣቶቻችሁም ራእይ ያያሉ። ብዙ ክርስቲያኖች ይህንን ትንቢት ከዘመናዊ ቴክኖሎጂ በተለይ ደግሞ ከአርቴፊሻል ኢንተለጀንስ ጋር እያያያዙት ነው ምክንያቱም አርቲፊሻል ኢንቴልጀንስ የሰው ልጅን አስተሳሰብ እና ፈጠራ በከፍተኛ ደረጃ እያሳደገ ነው። ይሁን እንጂ የራእይ መጽሐፍ ምዕራፍ 13 ስለ አውሬው ምልክት ሲናገር፣ ብዙዎች ይህንን ከአርቲፊሻል ኢንቴልጀንስ እና ከመረጃ ቁጥጥር ጋር ያገናኙታል። አርቲፊሻል ኢንቴልጀንስ የሰው ልጅን ለመቆጣጠር ወይም ለመጉዳት ሊያገለግል ይችላል የሚል ፍርሃት አለ። ይህ ትንቢታዊ እይታ ከዘመናዊ ሳይንቲስቶች ስጋት ጋር እንዴት እንደሚገናኝ ደግሞ እንመልከት። ታዋቂው ሳይንቲስት ጀፍሪ ሄንተን የአርቲፊሻል ኢንቴልጀንስ አባት ተብሎ የሚጠራው በ2023 በቢቢሲ ቃለመጠይቅ ቃለ መጠይቅ ላይ እንደገለጸው አርቲፊሻል ኢንተለጀንስ የሰው ልጅን አልፎ ሊቆጣጠሩ ይችላል ብሎ በእጅጉ አስጠንቅቋል። ለምሳሌ እሱ እንደሚለው አንድ ሰው አንድ መረጃ አስር ሺህ ሰዎችን ለማስተማር የሚያስፈልገውን ጊዜ ከመጠን በላይ በፍጥነት ማሽኖች ይህንን መረጃ በቅስፈት ይማራሉ። ይህ የአርቲፊሻል ኢንተለጀንስ ኃይል ለሰው ልጅ ስጋት መሆኑን በአጽንኦት ተናግሯል። ለምሳሌ ኤሎን መስክን እንመልከት። አርቲፊሻል ኢንተለጀንስን የሰው ልጅ ለራሱ የፈጠረው ትልቁ ስጋት ሲል ተናግሯል። እንደ ቻት ጂፒቲ ያሉ ቴክኖሎጂዎች በፍጥነት እየተሻል ሉ ሲሆን ይህ የሰው ልጅን አእምሮ በተሻለ ሁኔታ ሊተካ ይችላል የሚል ፍርሃት አለም አርቲፊሻል ኢንቴልጀንስ በተለያዩ ዘርፎች ላይ እያመጣ ያለው ለውጥ አስደናቂ ነው። ከጤና እንክብካቤ እስከ ትምህርት፣ ከንግድ እስከ ማምረቻ ኢንዱስትሪ ከአርቲፊሻል ኢንቴልጀንስ ስራዎች በፍጥነት እና በተሻለ ውጤታማነት እየሰራ ነው። ይሁን እንጂ ይህ የስራ አጥነትን አስከትሏል። ለምሳሌ በአውቶሜሽን ምክንያት በማምረቻ ኢንዱስትሪ ውስጥ ብዙ ሰራተኞች ስራቸውን እያጡ ነው። በተጨማሪም የአርቲፊሻል ኢንቴልጀንስ የፈጠራ ስራዎችን እየተካ ነው። ለምሳሌ የጽሑፍ አዘጋጆች የግራፊክስ ዲዛይነሮች እና የደንበኛ አገልግሎት ሰራተኞች በአርቲፊሻል ኢንቴሊጀንስ ተግባራት እየተተኩ ነው። ይህ የስራ አጥነት ስጋት በተለይ ደግሞ በድሃ ሀገሮች ውስጥ ከፍተኛ ተጽዕኖ ሊኖረው ይችላል። ምክንያቱም አዳዲስ ክህሎቶችን ለመማር የሚያስፈልገው ግብአትም ላይኖር ይችላል። ና አርቲፊሻል ኢንቴሊጀንስ በጦርነት ውስጥ ያለው ሚና እጅግ አሳሳቢ ነው። የአሜሪካ ቻይና፣ እና ሌሎች ሀገሮች ወታደራዊ ኤአይ ሲስተሞች፣ ራሱን የቻለ ድሮኖች፣ የሳይበር ጦርነት መሳሪያዎች ና የውሳኔ አሰጣት ስርዓቶችን እያዘጋጁ ነው። እነዚህ ቴክኖሎጂዎች ጦርነትን የበለጠ ቀልጣፋ ሊያደርጉ ቢችሉም ከሰው ልጅ ቁጥጥር ውጭ የሆነ አደጋ ሊፈጥሩ ይችላሉ። ለምሳሌ ራሱን የቻለ የጦር መሳሪያ በስህተት ወይም በተሳሳተ መረጃ ላይ ተመርኩዘው ውሳኔ ሊያሳልፉ ይችላሉ። ይህም ከፍተኛ የሰው ልጅ መጥፋት ሊያስከትል ይችላል። በተጨማሪም የሳይበር ጦርነት በአርቲፊሻል ኢንቴሊጀንስ ሲገዛም የሀገሮችን መሰረተ ልማትን ሊያጠፋ ይችላል። ይህም ወደ ዓለም አቀፍ ቀውስ ሊያመራ ይችላል። አርቲፊሻል ኢንቴሊጀንስ ከቴክኖሎጂ በላይ የሞራል ና መንፈሳዊ ጥያቄዎችን ያስነሳል። ከመጽሐፍ ቅዱስ አንጻር በካፒታሊዝም የተመራ የአርቲፊሻል ኢንቴሊጀንስ እድገት የሰው ልጅን ወደ ሸማችነትና ከመንፈሳዊ እሴቶች መራቅ ሊያመራ ይችላል። እንደ ርዕሰ ሊቃነ ጳጳሳት ፍራንቺስኮ ገለጻ የካፒታሊዝም ስርዓት የሰው ልጅን የፍጆታ ፍላጎት ከፍ በማድረግ እውነተኛ መንፈሳዊ ጥማትን ሊያግድ ይችላል። በተጨማሪም አርቲፊሻል ኢንቴሊጀንስ የሰው ልጅን እግዚአብሔርን በመተካት እንደ ጣዖት ሊታይ ይችላል። በመጽሐፍ ቅዱስ ውስጥ የጣዖት አምልኮ ከእግዚአብሔር ውጭ ያለውን ነገር ማምለክ ነው። ይህንን ዝግጅት በቀጣዩ ዶክተር መስከረም ለቺሳ ያወጣችሁን ታላቅ መረጃ አድርገን እናቀርብላችኋለን። ዛሬ ብዙዎች አርቲፊሻል ኢንቴሊጀንስን እንደ ሁሉን ቻይ መሳሪያ ማየታቸው ይህን የመጽሐፍ ቅዱስ ትንቢትን ያንጸባርቃል የሚል ስጋትም አለ። አርቲፊሻል ኢንቴሊጀንስ የሰው ልጅን ህይወት ለመለወጥ አቅም ያለው አስደናቂ ቴክኖሎጂ ነው። ከጤና እንክብካቤ እስከ ትምህርት፣ ከንግድ እስከ ምርምር ጥቅሞቹ የማይካዱ ናቸው። ይሁን እንጂ የስራ አጥነት፣ የጦርነት አደጋዎችና መንፈሳዊ ጥያቄዎችን በጥንቃቄ መታየት ይኖርባቸዋል። እኛ እንደ ሰው ልጅ ይህን ቴክኖሎጂ በጥበብና በሞራል መርሆች መጠቀም አለብን። የሰው ሰራሽ አስተውሎት አርቲፊሻል ኢንቴለጀንስ በ21ኛው መቶ ክፍለ ዘመን የቴክኖሎጂ አብዮት መሪ ነው። እንደ ስታስታ ዘገባ በ2023 ዓለም አቀፍ የአርቲፊሻል ኢንቴለጀንስ ገበያ ዋጋ 200 ቢሊዮን ዶላር ደርሷል፣ እናም እስከ 2030 ወደ 18 ትሪሊዮን ዶላር ያርጋል ተብሎ ይጠበቃል። ይህ ኢንቨስትመንት ከዳበሩ ሀገራት እስከ ታዳጊ ሀገራት የሚደርስ ነው። እንደ አሜሪካ፣ ቻይና ና አውሮፓ ህብረት በአርቲፊሻል ኢንቴለጀንስ ምርምርና ልማት ላይ ቢሊዮኖችን እያፈሰሱ ነው። ለምሳሌ ቻይና በ የአርቲፊሻል ኢንቴሊጀንስ አለም መሪ ለመሆን በየአመቱ ከ10 ቢሊዮን ዶላር በላይ ለአርቲፊሻል ኢንቴሊጀንስ ፈሰስ ታደርጋለች። ታዳጊ ሀገራቱን ስንመለከት እንደ ህንድ፣ ብራዚል እና አንዳንድ የአፍሪካ ሀገራት በኤአይ ላይ ኢንቨስትመንት በማድረግ የቴክኖሎጂ ክፍተትን ለመቀነስ እየሰሩ ናቸው። ለምሳሌ ህንድ በ2025 የአርቲፊሻል ኢንቴሊጀንስ ገቢዋን 7 ቢሊዮን ዶላር እንደሚደርስ ይጠበቃል። ሩሲያ በአርቲፊሻል ኢንቴሊጀንስና ሮቦቲክስ ላይ ከፍተኛ ትኩረትን የሰጠች ሀገር ናት። እንደ ሩሲያ መንግስት መረጃ እስከ 2030 ድረስ በ አርቲፊሻል ኢንቴሊጀንስ ላይ 1.2 ትሪሊየን ሩብል በግምት 16 ቢሊዮን ዶላር ለመዋል እቅድ አላት። ይህ ኢንቨስትመንት በሮቦቲክስ የፊት መከታተያና የድምፅ ማቀናበሪያ ቴክኖሎጂዎች ላይ ያተኩራል። ሩሲያን ታዲያ ስንፈትሽ እንደ አውሮፓውያኑ ዘመን ቀመር በ2021 የሩሲያ ሮቦቲክ ኩባንያ ፕሮምቦት አንድ አስደንጋጭ ሀሳብን አቅርቦ ነበረ። 200000 ዶላር ለአንድ ሰው ፊትና ድምፅ በቋሚነት ለመጠቀም የሮቦት በሆቴሎች፣ የገበያ ማዕከላትና ኤርፖርቶች ውስጥ እንደረዳት ሆኖ ይሰራል ይቀራል። ይህ ሀሳብ ለምን ተወዳጅ ሆነ? የሚለውን ስንመለከት 200000 ዶላር በተለይ በኢትዮጵያ ወይም በሌሎች ታዳጊ ሀገራት ውስጥ ህይወትን ለመለወጥ የሚችል ገንዘብ ነው። ምናልባትም ይሄ ገንዘብ ከቀረበለት ማንም ፊቱንና ድምፁን ለመሸጥ አይደራደር ይሆናል። ይህ ገንዘብ ለትምህርት ለንግድ፣ ወይም ለበጎ አድራጎት መጠቀምም ይቻላል። ምክንያቱም ገንዘቡ ብዙ ነው። በተጨማሪም ፊትንና ድምፅን በሮቦቶች መልክ በዓለም ዙሪያ መታየት ልዩ የሆነ ስሜትን ሊፈጥር ይችላል። ስለዚህ በዚህ ገንዘብ ፊቱንና ድምፁን የሚሸጥ ሰው አይኖርም ለማለት አንደፍርም። ተመራጩ ሰው የስሪዲ ፊትና አካል ሞዴል ለመፍጠር ይቃኛል። በተጨማሪም የሮቦቱን ድምፅ ለመፍጠር ከመቶ ሰዓታት በላይ የድምፅ ቀረፃ ያስፈልገዋል። ይህ ሂደት ጊዜ የሚወስድ ቢሆንም የሮቦቱ ተጨባጭነትን እንዲያረጋግጥ ያስችላል። ይህ ሀሳብ ቢማርክም ዋጋው ትልቅ ቢሆንም ግን ደግሞ ዋጋን ዳግም ያስከፍላል። ፊትና ድምፅን ለዘላለም የፕሮምቦት ንብረት ይሆናሉ ማለት ነው። የእናንተ ፊት ወይ ደግሞ ድምጻችሁ ለሌላ ነገር ማገልገል አይችልም። እናም በማጠብቁት መልኩ ሊገለገሉት ይችላሉ። ለምሳሌ በንግድ ወይም በቁጥጥር ስራዎች በ2019 አርኖልድ ሸዋሬዚንግ ፕሮሞት በፍርድ ቤት ለ10 ሚሊዮን ዶላር ለመክሰስም ሞክሮ ነበረም፣ ምክንያቱም ፊቱን ያለ ፈቃዱ ተጠቅመውበት ስለነበረም። ይህ ኩባንያ አሁን ጠንቅቆ እንዲሰራ አድርጎታል። ፕሮምቦት ከ25 ዓመት በላይ ያሉ የትኛውንም ጾታና ዘር ያላቸው ደግና ተግባቢ ፊት ያላቸውን ሰዎች ፈልጎ ነበረ። የምታስታውሱ ከሆንም ከ20 ሺ በላይ ማመልከቻዎች በ 21 መጨረሻ ደርሶ ነበረ። ምርጫውን ለመፈጸም ከአንድ ዓመት በላይ ደግሞ ፈጅቷል። ሆኖም ይህ እድል ግን አሁን ተዘግቷል። ግን ፕሮምቦት ማለትም የሩሲያው ተመሳሳይ ፕሮጀክቶችን ሊጀምር እንደሚችልም ገልጿል። ታዳጊ ሀገራትን ስንመለከት አርቲፊሻል ኢንቴሊጀንስ ቴክኖሎጂን በመጠቀም የኢኮኖሚ የትምህርትና የጤና አገልግሎቶችን ለማሻሻል እየሰሩ ናቸው። ለምሳሌ ብንመለከት አፍሪካን እንደ ኬንያ፣ ናይጄሪያ ባሉ ሀገራት በአርቲፊሻል ኢንቴሊጀንስ ላይ የተመሰረቱ መተግበሪያዎችና በግብርናና በጤና አገልግሎት ላይ ተግባራዊ እያደረጉ ናቸው። አርቲፊሻል ኢንቴሊጀንስ በ2030 የአፍሪካ ኢኮኖሚን በ1.2 ትሪሊዮን ዶላር ሊያሳድግ ይችላል። ኢትዮጵያን እንመልከት። ኢትዮጵያም በዲጂታል ኢኮኖሚ ላይ ትኩረት የሰጠች ሀገር ናት። የኢትዮጵያ መንግስት በዲጂታል ኢትዮጵያ 2025 ምርሃ ግብር ላይ በአርቲፊሻል ኢንቴሊጀንስና ቴክኖሎጂ ላይ ኢንቨስት በማድረግ የቴክኖሎጂ ፈጠራዎችን ለማስፋፋት እየሰራች ያለች ሀገር ናት። ለእናንተ ለተመልካቾቻችን ደግሞ አንድ ጥያቄ ማቅረብን እንፈልጋለን። እውን የእናንተ ፊትና ድምጽ በሁለ መቶ ሺህ ዶላር እንግዛችሁ ብትባሉ እሺ ትላላችሁ ነው ጥያቄያችን? ሀሳባችሁን በኮመንት መስጫው ላይ አጋሩን። አብራችሁ ስለነበራችሁ እጅግ እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።